ሰላምአለይኩም ወረሐመቱላሂ ወበረካትሁ። ወደ ኢትዮ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኛ ሰላም ነን አልሓምዱሊላ። እንዴት ናችሁ? ይቅርታ ግን በነገራችን ላይ ገና ከእንቅልፌ የተነሳሁ ማለት ነው። ነ አይን እራሱ እዛ ልግልግ። እናም መሰላችሁ ዛሬ ማለት ነው አሁን ከእንቅልፌ ስነሳ የሆነ ሻርት እዛ ላይ ያው መቼም እና ኢብሮ ስራ ሱቅ ሄደዋል ማለት ነው። ቁርስ ላይ አመጣ ሄደዋል እና አሁን ያሰብኩት ነገር እሱም ብራንክ ማድረግ ነው። ኖርማል ነው እንደዚህ ከባድ ፕራንክ አይደለም። በነገራችን ላይ ስልክ አወራለሁ አላወራም፣ ግን ሪያክሽኑን ለማየት ስልኩን ረምዙን እቀይርና ዝም ብዬ ወንድ እያወራሁ መስላለሁ ማለት ነው። ልክ ከውጭ ሲገባ ተቀመጥ ይሄ እንዴት እንዲያስጠላኝ ምናምን ብዬ ስልኩን ዘጋለሁ ማለት ነው። ይዛኒ ምን እንደሚል ምን እንደሚሰማው ነው ሪያክሽኑ ማየት ፈልጋለሁ ነው ወይስ እንዳልሰማ ሆኖ ዝም ይላል። እንዳልሰማ ሆኖ ዝም ካለ በቃ አይቀንም ማለት ነው። ደሞ እንዲካልቀና ፋይዳ የለውም። ስለዚህ የግድ ማስቀናት አለብኝ። ካሜራውን ደብቀዋለሁ። ስልክ ነው፣ ስልኬን እዛ ጋ አድርገዋለሁ። ተስሪሁ አካባቢ ደብቀውና ማለት ነው ከዛ ምን እናደርጋለን መሰላችሁ የስልኬን ረምዝ ቀይረዋለሁ እንዳይነቃብኝ ማለት ነው ምክንያቱም ከከፈተው ወደው ይነቃብኛል እርግጠኛ ነኝ ይቀማኛል ስልኬን ስለሚቀማኝ ማን ነው ብሎ ወይ ደግሞ ግፍትን ነው አላወራሁም ጭራሽ አላወራው ምን አላቅም ምን እንጃ ነው እንዴ ምን ሰምተው እንዴ ሳላወራ እንዴ ምን ይሄን ያስቀድም የምቆጣው እንዴ ሳላወራ ስልክ አወራሽ ትረኛለህ እንዴ ምናምን ብዬ ማለት ነው ደግሞ ኮሱ እየቦጫው እና ተመልካቾቼ አሁን የምደብቀው ማለት ነው። እዩት እዚህ ጋር ነው የምደብቀው። እቆይ ካሜራውን እንዳይታይብኝ ማለት ነው። እዩት እዚህ ጋር ነው የምደብቀው። እዚህ ጋር ደብቀዋለሁ፣ ይሄን እንትን ብዬ ማለት ነው እጃዛ ቤት ነገር እንደው እዩት። እዚህ ጋር ደብቀውና ካሜራውን እሱ መቶ እዚህ ነው የሚቀመጠው። ፊት ለፊት አያየውም፣ ምክንያቱም እዛ ይይዘዋል ማለት ነው፣ አስይዘዋለሁ። እና እስኪ ሪአክሽኑን አብረን እንመለከታለን።

ቀድማ ብጊዜ ነው። ና ና ሰላም በላቸው። ይኸው ካሜራው ሰላም በላችሁ፣ እራሱ ብለው ዝማሌ ማለት ነው እንግዲህ። እና ወዲህ ተመልካቾቻችን ይህን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ደግሞ ሰላማችሁ ብዙ ይበልልኝ። ዳና ሁኑ። ቻው! እንወዳችኋለን። ሰብስክራይብ አድርጉ፣ ላይክ ላይክ አድርጉልን፣ አበረታቱን ማለት ነው እና ኮሜንትም